ሰላም ጤና ይስጥልን፣ የዩቲዩባችን ቤተሰቦች። ዛሬ አስር የጥቁር አዝሙድ ጥቅሞችን ከዚህ በፊት ያልተሰሙ ይዘን መተናል። ተከታተሉ። አንደኛ፣ ለካንሰርና አባጮች አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ የሻይ ማንኪያ የተፈጥሮ ማር ጋር በመቀላቀል ከቁርስ ግማሽ ሰዓት በፊት ይጠቀም። ሁለተኛ፣ ለስኳር በሽታ የጥቁር አዝሙድ ዘይት ከተፈጥሮ ማር ጋር በመቀላቀል በቀን ሁለት ጊዜ ይጠቀም። ካርቦ ሃይድሬት ያላቸውን ምግቦች በመጨመር ስኳርን በማቆም የአመጋገብ ለውጥ ያድርጉ። ሦስተኛ ለተቅማጥ አንድ የሻይ ማንኪያ ጥቁር አዝሙድ ዘይት ከአንድ ኩባያ እርጎ ጋር በመቀላቀል በቀን ሁለት ጊዜ ይጠቀሙ። አራተኛ ለደረቅ ሳል ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከቡና ጋር በመቀላቀል በቀን ሁለት ጊዜ ይጠቀሙ። ጀርባውና ደረቱን በዘይት ይሹት። አምስተኛ ለጆሮ ህመም በእሱ የተቆላ አንድ የሻይ ማንኪያ ጥቁር አዝሙድ ይውሰድ ከዚያም ጥቂት የኦሊድ ዘይት ጠብታዎች በመጨመር በደንብ ይቀላቅሉት። ሰባት ጠብታ በሲሪንጅ ውስጥ ይክተቱ። ከዚያም ጠዋትና ማታ ጆሮ ውስጥ ይጨምሩ። ስድስተኛ ለዓይን ህመምና ለይታ ችግር ወደ መኝታ ከመሄዶ ከግማሽ ሰዓት በፊት የዓይን ቆቦን በጥቁር አዝሙድ ዘይት ይሹት። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከአንድ ኩባያ የካሮት ጭማቂ ጋር በመቀላቀል ይጠጡ። ሰባተኛ ለጉንፋን እና ፍሉ አንድ የሻይ ማንኪያ የጥቁር አዝሙድ ዘይት ከማር ጋር በመቀላቀል ከቁርስ በፊት ይውሰድ። በእያንዳንዳቸው የአፍንጫ ቀዳዳ ውስጥ ጥቂት ጠብታዎች ይጨምሩበት። ስምንትኛ ለሐሞት ጠጠርና ለጉበት ጠጠር። አንድ ትልቅ ማንኪያ የጥቁር አዝሙድ ፍሬ ከማር ጋር በብርጭቆ ውስጥ ይቀላቅሉት። ጥቂት ለብ ያለ ውሃ ይጨምሩበት። በመጨረሻም አንድ የሻይ ማንኪያ ዘይት ይጨምሩበት። ይህን ውህድ በየቀኑ ጠዋት ጠዋት ይጠጥ ዘጠኛ ለአጠቃላይ ጤንነት እና ደህንነት አንድ የሾርባ ማንኪያ የጥቁር አዝሙድ ፍሬ ከአንድ የሾርባ ማንኪያ ማር ጋር በመቀላቀል በየቀኑ ይጠቀሙ። ወይም ግማሽ የሾርባ ማንኪያ ዘይት ከማር ጋር በመቀላቀል ከቁርስ በፊት በየቀኑ ይጠቀሙ። አስረኛ ለጸጉር መሳሳት እና ያለ ዕድሜ ሽበት በመጀመሪያ ጸጉርዎን ይታጠቡ። ከዚያም በቂ የሆነ የኦሊድ ዘይት ከጥቁር አዝሙድ ዘይት ጋር በመቀላቀል ይቀቡት። ከአንድ ሰዓት ቆይታ በኋላ ያለ ቅልቁት ወይም ይታጠቡት። ዘጠኛ ለአጠቃላይ አጠቃላይ ጤንነት እና ደህንነት። አንድ የሾርባ ማንኪያ የጥቁር አዝሙድ ፍሬ ከአንድ የሾርባ ማንኪያ ማር ጋር በመቀላቀል በየቀኑ ይጠቀሙ። ወይም ግማሽ የሾርባ ማንኪያ ዘይት ከማር ጋር በመቀላቀል ከቁርስ በፊት በየቀኑ ይጠቀሙ። አስርኛ ለጸጉር መሳሳት እና ያለ ዕድሜ ሽበት በመጀመሪያ ጸጉርዎን ይታጠቡ፣ ከዚያም በቂ የሆነ የኦሊድ ዘይት ከጥቁር አዝሙድ ዘይት ጋር በመቀላቀል ይቀቡት። ከአንድ ሰዓት ቆይታ በኋላ ያለቅልቁት ወይም ይታጠቡት። 13ኛ ለአፍ ኢንፌክሽን ቫይረስ። ጥቂት የጥቁር አዝሙድ ፍሬ በአፎ ውስጥ ከ10 15 ደቂቃ ይያዙት። 14ኛ ለጡንቻ ህመም አንድ ማንኪያ ጥቁር አዝሙድ ከማር ጋር በመቀላቀል በቀን ለሦስት ጊዜ ውሰድ። የቅልጥም መረቅ በየቀኑ ይጠጡ። የቻሉትን ያክል ዘቢብ በየቀኑ ይመገቡ። 15ኛ ለሪህና ጀርባ ህመም የጥቁር አዝሙድ ዘይት ሞክ በማድረግ የሚያሞትን ቦታ ይሹት። በየቀኑ የጥቁር አዝሙድ ፍሬ እና ማር ይመገቡ። 16ኛ ለሆድ ህመም በአንድ ትልቅ ማንኪያ የጥቁር አዝሙድ ፍሬ ከማር ጋር በመቀላቀል ይጠቀሙ። ጥቂት የፒፐርሚንት ሻይ ይጠጡ። ከዚያም የረሃብ ስሜት ከተሰማዎት የተቀቀለ ሩዝ ውሃ ይጠጡ። አስራ ሰባተኛ ለጥርስ ህመም እና ድድ ኢንፌክሽን በኩባያ የሎሚ ጭማቂ በማድረግ ጥቂት የጥቁር አዝሙድ ፍሬ ይጨምሩበት። ከዚያም ያፍሉት። ከዚያም የፈላው ሎሚ ቀዝቀዝ ሲል በዚህ ውህድ ፈሳሽ አፎን ይጉመጥመጡበት ወይም ይታጠቡበት። ስለ ጥቁር አዝሙድ የጤና ጥቅም በተጨማሪ የሚያውቁት ነገር ካለ ቢያጋሩን እናመሰግናለን።